በዓለም ዙሪያ ያላችሁ የሉል እግዚአብሔር ቤተሰብ ሰላም እንዴት ናችሁ? ዛሬ እንግዲህ አንቀጽ አድኖ ኩክየለሽ ማርያም ገዳም ተገይተናል። ይቺ ገዳም ከአዲስ አበባ መቶ ሰላሳ ኪሎ ሜትር ርቀት ከደብረ ብርሃን አምስት ኪሎ ሜትር ገባ ብላይ የምትገኝ ጥንታዊት ገዳም ነች። ይህንን ቪዲዮ ሸር በማድረግ ሰብስክራይብ በማድረግ ለብዙዎች እንዲዳረስ አድርጉልን። ኩክየለሽ ማርያም እንግዲህ ታላላቅ ገዳማውያን አባቶቻችን የሚገኙባት የሱባኤ ና የአርምሙ ገዳም ነች። አራት ፍልፍል ዋሻ ቤተ መቅደሶች፣ እንዲሁም ሳሪያ ቅዱስ ሚካኤል ጥንታዊው ገዳም ያለባት ፍጹም የሱባኤ ና የአርምሙ ገዳም ነች። እዚሽ ገዳም ለሱባኤ አመች፣ ለአርምሙ አመች። እናታችን ቅዱስ ድንግል ማርያም በቃል ኪዳኗ፣ በጸበሏ፣ በእምነቷ ብዙ ልጆቿ እዚህ ቦታ ላይ የዳኑ የተፈወሱ ከመተት ስርዓት የተፈቱ አይነ ስውራን አይናቸው የበራ ድውያን የተፈወሱ እጅግ በጣም ብዙ ምስክርነት ያለበት ገዳም ነው። እለት እለት የሚነገርበት ህዝበ ክርስቲያን፣ ወደዚህች ታላቅ ገዳም እየመጣችሁ የመቤታችን የቅድስት ድንግል ማርያምን በረከቷን ቃል ኪዳኗን እንድትካፈሉና እንዲሁም ገዳሙ በየሳምንቱ ወደዚህ ቦታ ቅዳሜ ያዳር ጉዞና እሁድ የደርሶ መልስ ጉዞ እየተዘጋጀ ስለሆነ መልእክቱ ወደ እናንተ እንዲደርሳችሁ ነው። ኩክየለሽ ማርያም ገዳም ወደ ገዳሙ ስንሄድ 300 ደረጃ የሚገኝ ሲሆን ይህንን ደረጃ ወጠን ወርደን ገዳማቱን ስንሳለም ወንድ ልጅ የአርባ ቀን ሴት ልጅ የሰማንያ ቀን ህፃን ቃል ኪዳን የምታሰጥ ታላቅ የበረከት ቦታ እንዲሁም ደጇን የረገጠ ሰባት ትውልድ የምታስምር የበረከት ቦታ ነች። ኩክየለሽ ማርያም ለጆሮዬ፣ ኩክየለኝም በቦታ የመጠው የለመኑ የተማፀኑኝ ለጥያቄያቸው ፈጥኜ የምሰማ ወይም መልስ የምሰጥ ማለት ነኝ ትለናለች። ህዝበክርስቲያን እንግዲህ ወደዚህ ቦታ እየመጣችሁ ጸሎት በማስደረግ ንስሐ በመግባት ቄደር በመጠመቅ የገዳሙን በረከት ቃል ኪዳን እና የአባቶቻችንን በረከት መካፈል ትችላላችሁ ማለት ነው። ታላላቅ ገዳማውያን መነኮሳቶች የሚኖሩባት ለሀገራችን ለኢትዮጵያ እየተማጸኑ እየለመኑ የሚኖሩባት ፍጹም የሱባኤ የምህላ 24 ሰዓት ምህላ ጸሎት የማይቋረጥባት አመቱን ሙሉ ቅዳሴ የማይቋረጥባት ታላቅ ገዳም ነች ይቺ ገዳም እንግዲህ በ1972 ዓ ም እንደተመሰረተች በገዳሙ ያሉ አባቶቻችን ይናገራሉ። ይችን ገዳም ገድመው ወይ ደግሞ መስርተው የጨረሱ አባታችን አባ ኃይለ ጊዮርጊስ ናቸው ማለት ነው። እንዳጠቃላይ ስለ ገዳሟም ቃል ኪዳን ከእናታችን ከቅድስት ድንግል ማርያም የተቀበሉት አባት አባታችን አባ ኃይለ ጊዮርጊስ ናቸው። እንግዲህ የአባታችን የአባ ኃይለ ጊዮርጊስ ያረፉበት ወይ ደግሞ መቃብር ቦታቸው ምን ያምር ዋሻ ቤተ መቅደስ ነው ማለት ነው። ምን ያምር ዋሻ ቤተ መቅደስ ስንገባ አምሳለ ስዕል የምናገኝ ይሆናል። እንዲሁም የኔን ታላቅ አባት የመቃብር ቦታ እናገኛለን። ቅባ ቅዱስ በቦታው እናገኛለን። የመስቀሉ መታሸት በቦታው እናገኛለን። የገድል ማዘል በቦታው እናገኛለን። እንግዲህ እዚህ ቦታ ላይ መጣችሁ ልጅ የሌላችሁ ትዳር የሌላችሁ ገድል አዝላችሁ የእመቤታችን ታምረ ማርያም አዝላችሁ ልጅ ብትጠይቋት ልጅ፣ ትዳር ብትጠይቋት ትዳር የምትሰጥ የቃል ኪዳን እመቤት ናት ማለት ነው እንግዲህ እመቤታችን የልጅና የትዳር ቃል ኪዳንም አላት ማለት ነው። ስለዚህ ምን ያምር ዋሻ ቤተ መቅደስ ስንገባ ይህንን ሁሉ ታምር እናገኛለን ማለት ነው። እመቤት ቅድስት ድንግል ማርያም እንግዲህ ለዚህ ታላቅ ክብር፣ ለዚህ ታላቅ የበረከት ቦታ ታብቃችሁ ነው የምንለው። ህዝበ ክርስቲያን ኩክየለሽ ማርያም ገዳም ኑ አባቶቻችን እናግዝ። ይህ ገዳም መታገዝ ያለበት ገዳም ነው። በተለይ በአሁኑ ሰዓት ልማቶች፣ የተቋረጡ ልማቶች ተጀምረው እየተሰሩ ይገኛሉ። በዚህ በአጭር ጊዜ ውስጥ ማለት ይቻላል መርዳት ማገዝ የምትችሉ አካውንት ቁጥር ከስር እናስቀምጥላችኋለን። በዚህ አካውንት ቁጥር መርዳት መሳተፍ ትችላላችሁ። ኩክየለሽ ማርያም እንግዲህ ገዳማውያን መነኮሳት የሚኖሩባት ስለሆነ እኛ ምዕመናን ደግሞ ከጎናቸው ቁመን በሚሰሩት ሁሉ በሚያደርጉት የበረከት ስራ ሁሉ ከጎናቸው ሆነን ልንደግፍ ልናግዝ ይገባል። ለምን መነኮሳቶች ናቸው የሚኖሩት እንግዲህ አያርሱም፣ አያጽዱም፣ አይነግዱም። እኛውንን ለነሱ ድጋፍ ልንሆናቸው የምንችለው። በዛ ላይ ደግሞ ወደ ገዳሙ እየመጣችሁ ገዳሙን በመርገጥ በአይናችሁ እያያችሁ አባቶችን ምን እንርዳ፣ ምን ልናግዝ ልትሉ ይገባል። ኩክየለሽ ማርያም ገዳም ልትጎበኝ ልትታይ የምትገባ ገዳም ነች። ያው ገዳም ነች፣ ከስርዓቱ ጀምሮ፣ ገና ወደ ገዳሙ ስትገቡ ከአቀባበል ጀምሮ፣ ከስርዓቱ ጀምሮ፣ ስርዓቱን የጠበቀ ፍጹም የድነት ቦታ ፍጹም የመልስ ቦታ ነው። አባቶቻችን ይናገራሉ። ገና ወደ ገዳሙ ሲመጡ ገና ወንዙን መሻገር ሲጀምሩ እመቤታችን ቅድስት ድንግል ማርያም ታምር እያደረገች ገና ደጅ ሳይጸኑ ገና ደጇን በመርገጥ ብቻ ገና በዓለም ላይ ሆነው በስዕል አድኖ ኩክየለሽ ማርያም ማሪን እያሉ እየተማጸኑ እመቤታችን ብዙ ታምር እንደምታደርግላቸው ገና ደጇን በመርገጥ አይነ ስውራን አይናቸው እንደበራ ይናገራሉ። አህዛብ ሳይቀር ወደዚህ ቦታ እየመጡ ድነትን፣ ፈውስን እያደረጉ እንደሆነ ገዳማውያን አባቶቻችን ይናገራሉ። እንግዲህ እህታችሁ ራሄል ነኝ ከኩክየለሽ ማርያም ገዳም። ኑ ወደዚህ ገዳም እንላለን። ኑ የእመቤታችን በረከት ቃል ኪዳን ተካፈሉ። ሸር አድርጉልን፣ ሰብስክራይብ አድርጉ እናመሰግናለን።